በአማራ ክልል በብልጽግና ጦርና በፋኖሎች መካከል የሚካሄደው ውጊያም አሁንም ተባብሶ ሲከትልም ከሰሞኑ የአገዛዙ ጦር በአማራ ክልል የደረሰበትን ሽንፈት ተከትሎም ፋኖ ክልሉ ሊረከብ እንደሆነም ተሰምቷል። እንደ ምንጮች ገለጻ ከሆነም ቁጥሩ የተመናመነው የመከላከያ ሰራዊት ክልሉ ለቆ ሊወጣ መሆኑን በመጠቆም እና ረጋ ከበደን ብዛት ያለው የአድማ ብተና ሰራዊት ከሰሞኑ ሲያስመርቁ ታይተዋል የተባለው በዚህም ሌሎች ተጨማሪ መረጃዎችን አካተን ይዘመተናል። በዝርዝር ታደምጡታላችሁ። አራተኛ ቀኑ ቢያዘው የጎንደር መተማ ውጊያ የአማራ ፋኖ ኃይሎች አዳሩን በከፍተኛ ተጋድሎ እጅግ ግዙፉን የኮንክሪት ምሽግ በመስበር ድልን አስመዝግበዋል። በዚህ ውጊያ በርካታ ያገዙ ኃይሎች ሲሸኙም፣ አንድ ከፍተኛ የጦር አዛዥም በፋኖጅ መወደቁን ሰምተናል። በቆይታችን በዝርዝር ታደምጡታላችሁ። አገዛዙ ከትናንት በስቲያ በህዋት ኃይሎች ላይ የድሮን ጥቃት ማድረሱን ተከትሎም ትናንት ምሽቱን በኮረምና ባላማጣ የሚገኘው የመከላከያና የፌዴራል ፖሊስም በህዋት ታጣቂዎች ከበባ ውስጥ መግባቱ ተሰምተዋል። በሌላ በኩል መቀሌ በጀት እየታመሰች ሲሆን የህዋት አርሚ ሰባ ሁለት ደግሞ በአፋር የነበረውን የብልጽግና ኃይል በትኖ ካምፑን ተቆጣጠር ያለው ሲል አስታውቋል። ብዙ ሀያ ሶስት በመታገዝ በተደረገው በዚህ ውጊያም ሚልኪ ላይ የነበረው የመከላከያ ሰራዊት አንድ ሻለቃ ኃይል ተመቱ ሙሉ በሙሉ መበታተኑን ምንጮች ከስፍራው አድሰሯል። ዝርዝር መረጃውን የምናስደምጣችሁናል። ሰላም ጤና ይስጥልን ክቡራን ቤተሰቦች፣ እንደምንቆያችሁም ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያ አስቸኳይና ወቅታዊ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል ባርስቲ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሽር ሼር እንድታደርጉ በትህትና የጠይቅን። በቀጥታ ወደ ዝርዝር መረጃዎች አልፈን አብራችሁን ቆዩም በአማራ ክልል በብልጽግና ጦርና በፋኖች መካከል የሚካሄደው ውጊያ አሁንም ተባብሶ ሲከትል ከሰሞኑ የአገዛዝ ጦር በአማራ ክልል ይደርስበትን ሽፈት ተከትሎም ፋኖ ክልሎ ሊረከም እንደሆነ ሰምተዋል። እንደ ምንጮች ገለጻ ከሆነም ቁጥሩ የተመናመነው የመከላከያ ሰራዊት ክልሉ ለቆ ሊወጣ መሆኑን በመጠቆም እናረጋ ከበደን ብዛት ያለው የአድማ ብተና ሰራዊት ከሰሞኑ ሲያስመርቁ ታይተዋል ብለዋል። በአማራ ህዝብ ላይ ያወጀው ጦርነት በመጨረሻም ከበድ ያለ መዘዝ እንደሚያመጣበት ያልገመተው የብልጽግናው አገዛዝ ሰራዊቱ ከማለቆ በፊት ክልሉ ለቆ መውጣት አለበት የሚል ውሳኔ ላይ መድረሱም እየተገለጸ ይገኛል። ከተጀመረ ሁለት ዓመቱን ያሳለፈው የሁለቱ ኃይሎች ውጊያም የፋኖ ኃይሎች የሰውና እና የመሳሪያ አቅማቸውን ከሚነገረው በላይ የገነቡ ሲሆን አለበገርም ባለው የፋኖ ታጣቂዎች ቡድን አቅም መጠናከር ምክንያት ክልሉ እና አረጋ ከበደ ታጣቂዎች አስረክቢም እወጣሉ በሚል ነው ብርሃኑ ጁላና ቡድኖም ውሳኔ ላይ የደረሱትም ተብሏል። የአህያ ባል ከጅብ አያስጥልም እንዲሉ አበም እኛ እንደርስላቸዋለን በሚል እና አረጋ ከበደን ከህዝባቸው ጋር ያጋጫቸው የኦሮሞ ቡድን የጦር አዝማቾች ራሳቸውን ቻሉ መከላከያ ለእናንተ ሲል ማለቅ የለበትም ብለዋቸዋል። የተባሉም የክልሉ መግቢያ ማውጫና መውጫ ሙጫና መረጃ የሚያውቀው መከላከያ ሰራዊቱም በየቀኑ በፋኖ ኃይሎች የደፈጣ ጥቃት እየተመታ ነው በሚል ነው ክልሉን ለቀን እንወጣለን ያሉትም ሲሉም የመረጃ ምንጮች ለሰንሰለት ሚዲያ ገልጸዋል። አረጋ ከበደና ቡድኑ እሳት ላይ ጥዳችሁን ወዴት ነው የምትሸሹት? እናንተ ከወጣችሁ ወደ ሆኖ ፋኖ ክልሉን ይቆጣጠረዋል። እያላችሁ እንኳን አብዛኛው አካባቢ ይዞ እያስተዳደረ ነው። የዞን ከተሞችን ብቻ ድናችሁ አሁንም ክልሉን ለቃችሁ መሄድ የለባችሁም በሚል አቦ ታደሰን አረጋ ከበደ መማጸኑን ተከትሎም ለመጨረሻ ጊዜ መከላከያው ለሶስት ቀን የሚቆይ ወታደር ዘመቻም ሊጀምር መሆኑንም ወታደራዊ ምንጮች ገልጸዋል። በሌላ ጎን ደግሞ እናረጋ ከበደ በርካታ የአድማብተና ፖሊሶች ከሰሞኑ ሲያስመርቁም ታይተዋል። መከላከያ ከክሉ ከወጣም ፋኖ አንድ ቀን ሳይቆይ ክልሉ መቆጣጠር የማይቀር ጉዳይ እንደሆነ የገባቸው የባዴን ስብስቦች ከሰሞኑ በሁሉም የክሉ ትልቅ ከተሞች ላይ ያሉ በርካታ ወጣቶችን በማፈስ ወደ ማሰልጠኛ ጣቢያም እያጋዙ ይገኛሉ። በየቀኑ ወደ ፋኖ የሚተመውና አሻፍሬ ብሎ አውደ ውጊያ ላይ ሲሰለፍ ደግሞ የያዘውን መሳሪያ ሳይተኩስ የፋኖ ጥይት ሲሳይ የሚሆነው አድማ ብተናና ሚልሻውም ፋኖን ብቻ ግጠም ተብሎ ተፈርዶበታል። የሚገልሉት ወታደራዊ ምንጮቹም በዚህ ተደናግጠው ታጣቂ ቡድኖ ድንገተኛ የሆነ የመበተን አደጋ ውስጥ ገብተዋልም ም የተባሉም። ይህ በእንዲህ እንዳለም መከላከያ ሰራዊት ክልሉን ለቆ ከወጣም እኛም አንድ ምሽት አናሳልፍም ያሉ የክልሉ ከፍተኛ አመራሮች ደግሞ ኑሯቸውን ወደ አዲስ አበባ ለማድረግ ነገሮችን እያመቻቹ መሆኑም ተሰምተዋል። በሌላ በኩል በጎንደር ከተማ በተለይም በምዕራብ ጎንደር መተማ ወረዳ የተቀሰቀሰው ውጊያ አሁንም የቀጠለ ሲሆን አዳሩን ከከፍተኛ ተጋሎ በኋላ ያገዛዙ ኮንክሪት ምሽግ በፋኖ መደርመሱ ታውቋል። በዚህም የአማራ ፋኖ ኃይሎች እድል እንደቀናቸው ሲገለጽ የብልጽግናው መንግስት የጦር ሰራዊት ደግሞ እየተሸመደመደም ሙትና ቁስለኛ መሆኑ ተመላክቷል። በትናንትናው ዕለት ያገዛዙ የጦር ሰራዊት መነሻውን ቁጥር አንድ አድርጎ ወደ አርባ ጅራ እየተጓዘ በነበረበት ሰዓት በአማራ ፋኖ ብሔራዊ ኃይል በሚይ ሰው ካሳ ሁለተኛ ጦር በአጣነው ዋሴ ክፍል ጦር በፋሲል ብርጌድ የፋኖ ኃይሎች በታጉር እንዲሁም በጓንግ በተደረገ ከፍተኛ ውጊያ የአገዛዙ ጥምር ኃይል አብዛኛው ተደምሶም የፋኑ ኃይሎች የድል ብስራት ማሰማታቸውን ትናንት መዘገባችን አይዘነጋም። በዚህ ልዩ ኦፕሬሽን የአጣና ዋሴ ክፍለ ጦር 18 መደምሶና 26 የአገዛዙ የጦር ሰራዊትን ደግሞ ማቁሰሉ ተረጋግጧል። ሆኖም ዛሬ አዳሩን አገዛዙ ያለ የሌለ የጦር ሰራዊቱን በሜካናይዝ አሰልፈው በመግባት የአጣና ዋሴ ክፍለ ጦርን ለመደምሰስና ቀጠናውን ለመቆጣጠር የሞከረ ቢሆንም ቅሉ ዛሬም ከፍተኛ ሽንፈትን ማስተናገዱ ተረጋግጧል። ከዛሬ ውጊያ እንደምንም ያመለጠውና የተረፈው የአገዛዙ የጦር ሰራዊትም ወደ አርባ ጅራ መሸሹን ደረሱ መረጃዎች አመላክታሉ። ምንጮች ባደረሱ መረጃ መሰረት ደግሞ በዛሬው ዕለት የመቶ አለቃ ማድረግ ያላቸው አዋጊዎችን ጀምሮም አንድ ሬጅመንት የሚሆኑ ኃይል ሙትና ቁስለኛም በዚሁ ቀጠና ተደርጓል ነው የተባሉ። በተመሳሳይ አማራ ፋኑ ቢራው ኃይል የቴዎድሮስ እዝ የሆነው የቤት ወደዳ እያሌው መኮንን ብርጌድ ድል ማስመዝገቡን አስታውቋል። የአማራ ፋኑ ቢራው ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የጎጃም አገምድክ ክፍለ ጦር የቤት ወደዳ እያሌው መኮንን ብርጌድ በሰማላ ከተማ መሽጎ በነበረው የብልጽግና መንግስት የጦር ሰራዊት ላይ በርካታ ኃይሉን መደምሰሱን አስታውቋል። በዚህ ቀጠና የፋኑ ሰራዊቶች ዛሬ አረኑ ወደ ሶማሌ በመግባት በአገዛዙ ጦር ሰራዊት ላይ ውጊያ ከፍተው ሙሉ ከተማዋን ተቆጣጥረው እንደነበር ምንጮቹ ገልጸዋል። የሌሊቱን ውጊያ ተከትሎም በሌሊት ተብታቱን የነበረው የአገዛዙ ጥምር ኃይል በማሰባሰብ ተጨማሪ ኃይል አስገብቶ አካባቢ ላይ ለመዋጋት የጣረ ቢሆንም አይቀጡ ቅጣት መቀጣቱንም የደረሱ መረጃዎች አመላክታሉ። በተያዝም ካሸዋ እስከ አዲስ ቅዳም ከተማ በፋኑ በተወሰደ እርምጃ መገናኛውን ጨምሮ ክላሽ እንደ ቆሎ ታፍሷል ሲሉ የፋኑ ምንጮች ገልጸዋል። በዚህ ጥቃት በአንድ በኩል የአስር አለቃ ኤፍሬም አጥናፉ ብርጌድ ከትምህርት ባለድርሻ አካላት ጋር ሊያደርግ ያስበውን ውይይት ለማስተጓጎል፣ በሌላ በኩል ደግሞ ኬላ ዘርግቶ ማህበረሰቡን ለመዝረፍ በማሰብ ጥቅምት 28 2018 ዓ ም ከአድጓሜ ተራራ እስከ ካሸዋ ዘርግቶ የነበረውን የብልጽግና መንግስት ኃይል በፋኑ ኃይል ተመቶ ወደ መጣበት እንዲመለስ አድርገውታል የተባለው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠናም ቴዎድሮስ እዝ የጎጃም የጎምደ ክፍል ጦር የ10 አለቀ የፍሪ ማጥናፍ ብርጌድ ና የክፍል ልዩ ተወራሪ ኃይሎች በሰሩት አስደናቂ ኦፕሬሽን የድማብ ተናዛዡ ና ዲሽቃ ተኳሽን ጭምሮ ሁለት የጠላት ታጣቂ ሲደመሰስ ከ29 በላይ ደግሞ ቁስለኛ መደረጉ ተረጋግጧል። በምርኮ በኩልም 23 የነፍሰ ወከፍ መሳሪያ፣ አንድ የጦር ሜዳ መገናኛ ሬዲዮን፣ አምስት የጂ 18 108 የክላሽ ተተኳሽ ገቢ መደረጉን የፋኖ ምንጮች ገልጿል። በዚህ ሁሉ የፋኖ የደል ግስጋሴ መካከል አብያ መድ ሞደም ከበደ የፋኖን ትግል ቀዳዳ እየፈለጉም ለማኮላሽ የታውንም በርካታ የመከፋፈል ሴራዎችን እየሰሩ ሲነገርም ነገር ግን የአማራ ፋኑ በብዙ ፈተናዎች ውስጥ መሆኑም ከመሰረታዊ የድል መንገዱና እንቅስቃሴውም አላቆምም ነው የተባሉም። በዚም የብልጽግናው መንግስትና የሱ ተስፈኞች ስንጥቅ እየፈለጉም ሊያቆሙትና ሊያኮላሹት እየደከሙለት ያለው የአማራ ፋኖ ትግል በጽናት ላይ እየቆመ መጥቷልም ነው የተባሉም። ብአዴን ከነ ሙሉ መዋቅሩም ሙሉ ጊዜ ወስዶ የሰራው የመከፋፈል ሴራም እየተደፈነ ቀጥሎ የአማራ ፖለቲካ ጠላቶች እንዳይደርሱበት ተደርጎም እየተሰቀለ መሆኑም ተመላክቷል። የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለሰዓቱ የነበሩን መረጃዎች እነኝን የሚመስሉ ነበርም። በቀጣይ በሬሊዚዮናዎች እንዲሁም ጥቆሞ እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።